ልቡን የሚጠቀም አለ ቃሉን የሚጠቀም አለ። እስትንፋሱን ግን የሚጠቀም በጣም ውሱን ነው። አጠቃላይ ጅማቶቻችን፣ የነርቭ ስርዓቶቻችን በነፋስ ባህሪ ነው የሚመሩት። ለምሳሌ ሰው እኮ ምንም ነገር ሳይናገር በማሰብ ብቻ ኃጢአት ይሰራል። የምትናገረው ቃል ሰው ውስጥ ገብቶ ያሳምማል ወይም ይፈውሳል። ለሰውነት በነገርከው ቁጥር ነው የሚከፍል። ደካማ ነው ካልከ ደካማ ነው፣ ሀያል መሆኑ ከኃይል ይሰጣል። ለምሳሌ በክርስትና እምነት በስርዓተ ቁርባን ህፃናት ይቀድማሉ። ለምን ይቀድማሉ? እንደ መላእክት ናቸው ህፃናት። ነጭ ወረቀቶች ናቸው የሚለው ስህተት ነው። በጣም በተሻለ አቅም እስከ 18 ወር ለልጅ ሞባይል መስጠት አያስፈልግም። ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። ሰው ሲነቃ ነው የምለው ስልኩን ባይነካ አሁን ምን ምን አትወድም ብባል ስልክ፣ ቴክኖሎጂ በራሱ ስልክ መጥፎ ነው እያልንም እንዳልሆነ መገንዘብ አለባቸው። ቴክኖሎጂ ሆነ ዝም ብሎ ይደክማቸዋል። እንቅልፍ ተኝታችሁ ምግብ በልታችሁ ቡና ጠጥታችሁ ባላወቃችሁት ምክንያት ግን በውስጣችሁ የሚጫጫናችሁ ኃይል ካለ ኃይላችሁን እንዳታገኙ የጋረዳችሁ ነገር ካለ የዛሬው ፖድካስት ለእናንተ ነው። በአዲሱ ስቱዲዮአችን ከመጋቢያ አዲስ ዶክተር ሮዳስ ታደሰ ጋር አዲስ ሀሳብ ይዘን መጥተናል። አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ መጋቢያ አዲስ ዶክተር ሮዳስ ታደሰ ፖድካስት እንኳን ደህና መጣ ዶክተር። እንኳን ሰላም ቆየኝ። ማን ያዘዋል? ብዙ ሰዎች የተለያዩ ሀሳቦችን ያነሳሉ። የዛሬው ሀሳብ በጣም ኢንተረስቲንግ ነው። እኔ ራሱ በጣም መማር ፈልጋለውኝ። እና ብዙ ጊዜ የሰው ልጅ ኃይል እንዳለው ይነገራል። ኃይል ያለው ሰው ግን አናይም። ብዙዎቻችን ኃይላችንን እናባክናለን። የዛሬው ውይይታችን ከዛ ጋር ስለሚገናኝ እስቲ ሰው ኃይል አለው ወይ? ኃይልስ እንዴት ይገለጻል? ከዛን ጀምር። መልካም። ሰው በብዙ ኃይል የተሞላ ነው። በስነ ፍጥረት በተፈጥሮ እንደሚታወቀው ያው ሁላችን ሞባይላችን ባትሪያችን ይደክማል፣ ቻርጅ እናደርገዋለን። እና ቻርጅ የሚሆን ኃይልም አለን እና በጣም ሰፊ ነገሮች ናቸው። በአጠቃላይ ግን ጠቅለል ለማድረግ ሰባት ኃይሎች በተፈጥሮ ተሰጥተውናል። የእሳት ኃይል፣ የውሃ ኃይል፣ የነፋስ ኃይል፣ የመሬት ኃይል እና የልብ የቃል ስትንፋስ፣ በጠቃላይ ሰባት ኃይሎች ዝርዝር ጉዳዮች ግን በውስጣቸው አሏቸው። የመጀመሪያው የእሳት ኃይል የሚባለው ከእሳት ጋር የተያዘው የሰው ኃይሉ ቦታውን መጠቆም ያስፈልጋል። አንደኛው የራስ ቅላችን አጠቃላይ አንጎል ክፍላችን የያዘው ሙሉ መክብ በህዋሳት የሚባለው የእራስ ቅላችን ትልቁ አንዱ የእሳት ኃይል የተከማቸበት ነው። እሳት ከሙቀት ጋር፣ እሳት ከብርሃን ጋር የተያያዘ ነው። ስለዚህ አይናችን፣ በተለይ አይናችን ጵንኤል ወይም ፒኒየል የሚባለው ግላንዳችን እሱም ራሱ ሞር ከእሳት ጋር የተያያዘ ኃይል ነው። ሌላው ምግብ መፍጨት ከመፍጨት ጋር ያለው ስርዓት የሚከናወንበት ጨጓራችን ሞር ከማቃጠል ጋር የተስማማ በመሆኑ ይሄ አካባቢ በብዛት የእሳት ኃይል ያለበት ቦታ ነው እና የሚሰጠንም ጥቅም አለ። ይሄ የእሳት ኃይል ከፍ ሲልም ዝቅ ሲልም የሚያመጣው ጉዳትም አዎንታዊ፣ አሉታዊ ገጽ እንዳለው የሚሰጠን ኃይል ትጋት ሊሰጠን ይችላል። በጣም እሳት ፍጥነት ጋር የተያያዘ ነው ተግባር አንድን ነገር አድርገህ ማከናወን መቻል ሌላው ሰማያዊ ዓላማ እንዲኖር ምክንያቱም ከመልአክ ባህሪ ጋራ የተመሳሰለ ነው። እሳት ሁለተኛው ጠንካር ላይ ምግብ መፈጨት እንዲኖር ያደርግሃል። ለምሳሌ ብዙ ጊዜ የምግብ የመፈጨት ስርዓት አይዳከምምና፣ እሳት ከማቃጠል ጋር ከማድቀቅ ጋር ከመፍጨት ጋር የተያያዘ ግብር ስላለው የምግብ መፈጨት የሰላ አይምሮ የተባ አይምሮ እሳት የላሰ ነው። ገሌ ሲባል ከእውቀት ጋራ። ሌላው ለምሳሌ ከእሳት ጋር የተያያዘ የሚያበራ ቆዳ ማለት ጥሩ ቆስኪ ላይት የሆነ አዎ፣ ጥሩ እንትን ይኖራል። ምክንያቱም እሳት ከማብራት ጋር የተያያዘ ነው። በአንጻሩ ግን የእሳት ኃይላችን ሲዛባ ወይም ሲያንስ፣ ለምሳሌ ምግብ በቀላሉ አለመፈጨት፣ የቃር ሲጋ ያቅራለን፣ አንዳንዴ በጣም ውጥረት ማቃጠል ከፍተኛ የሆነ ላብ፣ ዝም ብሎ ላብ የሚያጠምቀው ከመጠን በላይ የሆነ ሙቀት፣ አልፎ አልፎ ደግሞ እሳት ደግሞ ቁጣ ጋር ከስሜት ጋር ተያዘ በጣም ቁጣ ግንፍሌ ማለት። ይሄ እንግዲህ የእሳት ኃይል ሲዛባ የሚያመጣው ጉዳይ ነው። እና ለማከም ለምሳሌ የእሳት ኃይል ካነሰ ጠዋት የፀሐይን ብርሃን መሞቅ ይሄ ካነሰብ እሳት ኃይል ሊያስተካክል ቻርጅ ሊያደርግ ይችላል። በአንፃሩ ደግሞ የእሳት ኃይል በጣም ከበዛ ደግሞ እሳት ተቃራኒ ውሃ ስለሆነ ወደ ውሃ አጠቃቀም ስርዓት ታስተካክለዋለህ ማለት ነው። እና እግዚአብሔር ሲሰራን የሰጠን አንዱ ኃይል ነው። ሌላው ኃይላችን የነፋስ ኃይል ነው። የነፋስ ኃይል የሚሰለጥንበት የራሱ የሆነ ቦታ አለው። በግእዝ እንግድአ ይባላል ወይም ደረት ሳንባችን፣ ልባችን ከስትንፋስ ጋር የተያዘ ነገር አስራው አጠቃላይ ጅማቶቻችን፣ የነርቭ ስርዓቶቻችን በነፋስ ባህሪ ነው የሚመሩት። ምክንያቱም እንቅስቃሴ ያለበት ስለሆነ ነው። እና ሰው የነፋስ ኃይሉ በጣም ጥሩ ከሆነ ግልጽ የሆነ ሰው ይሆናል። ነፋስ ፈጣን እንደሆነ ለስራ ተፍተፍ የማለት ጉዳይ ይኖረዋል። ለአንድ ነገር ይነሳሳል። አንተ እንደውም የነፋስ ኃይል ያለው ይመስለኛል በጣም የመነሳሳት የግንኙነት ነገር በጣም ጥሩ ይሆንለታል። ማለት የነፋስ ኃይሉ የተስተካከለለት ሰው ነው። በአንጻሩ ግን የነፋስ ኃይላችን ከተዛባ ነው ጭንቀት ሊመጣ ይችላል። ከመጠን በላይ ማሰብ እንደዚህ አይነት በጣም የተደራረበ ሀሳብ ያተነፋፈስ ስርዓታችን መዛባት ቶሎ የትንፋሽ መቆራረጦች ይሄ ማለት የነፋስ ኃይል ተዳክሟል ማለት ነው። እንቅልፍ ማጣት ሀሳብ ደግሞ ማይሰባስብ ብትንትን የሚል ሀሳብ አሁን ታስባለ፣ ይበተናል፣ ታስባለ፣ ይበተናል። ይሄ ማለት የነፋስ ኃይል ምን ሆኗል ማለት ነው? ተዛብቷል ማለት ነው። ስለዚህ ልምምድ አለው ይህን ለማስተካከል የነፋስ ኃይል አንደኛ የአተነፋፈስ ስርዓት በጣም እስትንፋስ እጅግ እጅግ የተለየ ጸጋ ነው። ለምሳሌ ሰውን ከምድር አፈር አበጀው በአፍንጫው የሕይወት እስትንፋስ እፍ አለበት ይላል። ይሄ እስትንፋስ ገብቷል። ይሄ መለኮታዊ እስትንፋስ አለን እና አተነፋፈሳችንን ማስተካከል የምንችል ከሆነ በጣም በጣም የነፋስ ኃይላችን ይስተካከላል። አብዛኛው እንደውም እንደ ሀገር ያልተጠቀም ነው እንደ ህዝብም ያልተጠቀመው። ሰው ልቡን የሚጠቀም አለ፣ ቃሉን የሚጠቀም አለ፣ እስትንፋሱን ግን የሚጠቀም በጣም ውስን ነው እና እስትንፋስ ኃይል በጣም ትልቅና ጠቀሜታ ነገር አለው። ምናልባት ይህን ትምህርት ለቀመር ተማሪዎቼ ነው አስተምረው። አንድና ሁለት ላይ አይማሩም። ወደ ሶስተኛው ወደ ሞር ወደ ሀይል የሚያመዝነው ትምህርት ላይ ሲገቡ እንዴት ነው ምን ተነፍሰው ያ የተቀደሰ እስትንፋስ አፍንጫችን የገባ ሰዎች፣ እንዴት ነው ትንፋሻችን? ምን እያሰብን ነው የምንተነፍሰው? ስናስገባ ምንድን ነው የምናስገባው? ስንይዝ ምንድን ነው የምንይዘው? ስናስወጣስ ምንድን ነው የምናስወጣው? ዝም ብለን እስትንፋስ ምን ምግ ሰዎች አይደለንም። የምንተነፍሰው እናውቀዋለን። የምንይዘውን እስትንፋስ እናውቀዋለን። የምናወጣውን እስትንፋስ እናውቀዋለን። ሁሉም ነገር ከቁጥር ጋር የተያያዘ ነው። ለምሳሌ ኦክሲጅን ትወስዳለ ካርበን ዳይኦክሳይድ ታወጣለ። ኦክሲጅን ፕሩቶኑ ስምንት ነው ኤሌክትሮኑ ስምንት ነው ኒውትሮኑ ስምንት ነው ስምንት ስምንት ስምንት ነው። ካርቦን ዳይኦክሳይድ ደግሞ ፕሩቶኑ፣ ኤሌክትሮኑ፣ ኒውትሮኑ ስድስት ስድስት ስድስት ነው። ስምንት ስምንት ስምንት እናስገባለን፣ ስድስት ስድስት ስድስትን እናወጣለን። ግን ስናስገባ ለምን እንደምናስገባ እናወጣለን፣ ስናወጣም ለምንድን ነው የልምድ ሰዎች አይደለንም፣ ስንኖር ነው። ሰው ትንፋሱን ካስተካከለ ይሄ ነገር ይቆማል። ሌላው በክፍት ቦታ ማሳለፍ መቻል ክፍት ቦታ ላይ ይሄ ነፋስ ኃይል ከተዳከመ ማለት ነው። አንድ ሌላው ደግሞ ዝምታ ጸጥ ማለት፣ ይሄ ራሱ አንድ ትልቁ የነፋስ ኃይል ሲዛባ የምታስተካከልበት ነው። የነፋስ ኃይል ደግሞ በጣም ከጨመረ ወደ መሬት ነው የምትጠጋው። ለምሳሌ በጣም ይንቀለቀል ሰው ካለ በጣም ህፃንም ሊሆን ይችላል ሬስትለስ የሆኑ አሉ አይደል፣ ይሄ ማለት የነፋስ ኃይላቸው በጣም ከፍተኛ ነው። ምንም ወዲያ ወዲህ ወዲህ ከመሬት ጋር ታገናኛቸዋለህ ዛፍ እንዲተክሉ አፈር እንዲነኩ አትክልት እንዲተክሉ ታደርጋቸዋለህ ያን ጊዜ በትክክል የነፋስ ኃይላቸው ይስተካከላል ማለት ነው አዎ ስለዚህ ሲጨምርም የምትቀንስበት ሲቀንስም የምትጨምርበት አለ ማለት ነው ሌላው የውሃ ሀይል ነው ትልቁ ኃይል ነው አንደኛው ሞር ደማችን እንባችን ሞር ደግሞ ሆድቃችን ላይ በፊደል መነው የምንወክለው እሱ ሰፊ ትምህርት አለው ሆድቃ ላይ ነው ኩላሊት ኩላሊት አካባቢ ነው የመራቢያ ስርዓት አካባቢ ላይ ሞር። ከውሃ ከፈሳሽ ጋር የተያዘ ጉዳይ አለው እና የሚሰጥ ጉልበት ምንድን ነው? ውስጣዊ ስሜት ቀልብ ምሳሌ፣ አሁን በብዛት መ ማይ መ ውሃው መ ማለት ነው ማወር ከመ ጋር የተያዙ ነገሮች ኢንቲውሽናቸው ቀልባቸው ከፍ ያለ ነው ማለትም ቀልብ ኖር ከልብ ጋር እያያዛል ግን፣ የኩላሊታቸው አካባቢ ኩላሊት ያጤሰው ልብ ያመላለሰው ናላ ያወረሰው እንደሚባል ቀድመው ማወቅ ይችላሉ ነው። የሆነ ሐዘን የሚደረስባቸው፣ ደስታ የሚምጣባቸው ያውቃሉ። ኤክስትራሴንሰሪ አይነት ነገር ነው። በጣም ከፍ ያለ ነው የውስጣዊ ስሜታቸው ኩላሊት አካባቢ። ለምሳሌ እናቶች ሞር ልጃቸው ሲታመምባቸው አደጋ ሲደርስባቸው ቀድሞ ያውቃሉ። ሆዴን ባርባር አለው የመረበሽ ስሜት ይመጣል። እዚህ ሆድ ቃለ ይሄ እንግዲህ የውሃ ባህሪ በጣም ከፍ ያለ ሲሆን ውስጣዊ ስሜት ነው። ጠንካራ የበሽታ መከላከል አቅም ይጨምራል። ልክ እንደ ውሃ ደግሞ የቆዳ ልስላሴ፣ ለስላሳ ቆዳ ሊኖሩ ይችላል። በአንጻሩ ደግሞ ይሄ ነገር ቢገለበጥና የውሃ ኃይል ካነሰ ስሜት ይለዋወጣል። ድብርታም ድባት ውስጥ ትገባለህ። መጨናነቅ ይመጣል፣ ፍርሃት ይመጣል። ይሄ እንግዲህ ከውሃ ማዕበሉ ነው። የተረጋጋ ውሃ አለ፣ ማዕበል ውሃ አለ፣ ስቶርም ያለው ነገር አለና እና ያ ነገር ገለባበጥብሃል። ስለዚህ ይህን ሚዛንህን ለመጠበቅ አንደኛም ንጹህ የተባረከ ውሃ መጠጣት። ይሄ ውሃ አለ አይደል፣ ጸሎት አድርገ እፍ ትለዋለህ። ትንፋስ ነው የምታስገባበት ለምሳሌ እሳት አለ አይደል እሳትን ለማቀጣጠል ነፋስ ነው አይደል ማራ ገቢያ እና እሳቱ እንደሚንቦገቦቅ በተመሳሳይ መልኩ ጸሎት አድርገ እፍ ብለ ውሃውን ስትጠጣው ወዲያው የማስተካከል አቅም አለው ሁለተኛ ደግሞ የምንጭ ውሃ መጠጣት ላስቲክ የታሸገውን ሳይሆን በማዕድን የበለጸገ ውሃን ስትጠጣ ይሄ የተዳከመው የውሃ ኃይል እየተስተካከለ ይመጣል። መጠመቀም ሊሆን ይችላል መታጠብ ሊሆን ይችላል ወዘተርፍ። ይሄ ከውሃ ጋር ደግሞ ውሃ በጣም ካየለ ደግሞ ወደ እሳት መጠጋትና ማስተካከል የራስ ስራ ሊሆን ይችላል። የመጨረሻው የመሬት ኃይል ነው። የመሬት ኃይል እንግዲህ አጥንቶች፣ ጅማቶች፣ ጠጉር፣ ጥፍር ባጠቃላይ ይሄን ሁሉ አካላዊ ክብደትህን የያዘ ኃይል ነው እና ጉልበቱ መረጋጋት ነው፣ ጽናት ነው ጠንካርላ ትሆናለ፣ ጠንካርላ አጥንት ይኖርሃል፣ ቋሚ ጉልበት፣ ይሄ ማይባክን ጉልበት አላል፣ የሚቀጥል ጉልበት ይኖርል። በዛውን ልክ ትግስተኛ ነህ። እኔ አሁን የመሬት ኃይል ያለኝ ይመስለኛል። ብዙ እንትን አይልም፣ አይሞቅህም፣ አይበርም እንትን ይሆናል። እዚህ ጋር ስደርስ መሬት እንትን ነው። ምናልባት ቶረስም ስለሆንኩ ይሆን ይችላል። ግን ኃይሉ ደግሞ ሲዛባ የመንፈስ ጭንቀት ይመጣል፣ ድባቴ ይመጣል። የሆነ በቃ ቤት ቆልፈ ቁጭ የማለት ነገር ሊመጣ ይችላል። ከሰው ጋር ግንኙነት ማቆም። ስለዚህ ወደ ነፋስ ደግሞ ተጠግተ ይህን ሚዛን ታስተካክለዋል ለማለት ነው። ደግሞ የመሬት ኃይል ካነሰ በማባዶ እግር የተወሰነ ሀያ ደቂቃ ባለፈው አውርተንበታል። ብዙ ሰዎች እንደውም እየተገበሩ ታያቻለው። እና ማር ይሄ ደግሞ በባዶ እግር አፈር ላይ ምናምን ሳር ላይ ትንሽ ከተንሸራሸር ከአንድ ሀያ ደቂቃ ይሄ ቀኑን ሙሉ አስበው፣ ኤክሰስ ፕሩቶን ይሄ ዋይፋዩ ስልኩ ምኑ ምኑ ብዙ አተሞች ነው የተከማች ነው። ሀያ ሰባት ዚሮ የሚጠጉ አተሞች ነው ኦክቲሊየንስ አተምስ እና ነምበሮ ፕሩቶን እና ኤሌክትሮን ሚዛን ሲሆን ነው ጤነኛ ሰው የምትሆነው። አሁን ግን ችግሩ ይሄ ዋይፋዩ ምናምኑ ይሄ የምንቀረጽበት አጠቃላይ የሚለቀው ከባድ የሆነ ፕሩቶን ነው። ያ ፕሩቶን ሲገባ ድባቴ በቃ መሰልቸትህ ማለት ነገር ይመጣል። ስለዚህ ደግሞ እግዚአብሔር መሬትን ሲፈጥራት ፍሪ ኤሌክትሮን ያደረገላት እና በባዶ እግር ትንሽ ስትንቀሳቀስበት ምን ይሆናል? ግራውንዲንግ ያደረግና ኤሌክትሮንህ እኩል ተመጣጥ ነው የገባው ፕሩቶን ወደ ታች ሰርጎ ባላንስ ሆነ ማለት ኢቭን አንባትነካ ዛፍ እንደዚህ መንካቶች ምንም ሳትጀ እንደዚህ ብትነካው እነዚህ እነዚህ ነገሮች ምንድነው ካሱ ወደ አንተ ካንተ ወደሱ መሄዳለ ነው ያ ጊዜ ይስተካከላል ማለት ነው። ይሄ ይሄን የመሳሰለ ነገር ማድረግ ፍሬያቸው መሬት ውስጥ ያሉ ምግቦችን መመገብ ነው። ለምሳሌ ታች ፍሬያቸው ታች የሆነ ግንዱ ላይ ምናምኑ ላይ ሳይሆን ታች የሆኑ ነገሮች። እነዚህ የበለጠ የመሬት ኃይል ከፍተኛና ጥሩ ሊሆን ይችላል። ሌላው እንግዲህ ከነፍስ ጋር የተያዘ ኃይል አለን። ይሄ ደግሞ ትልቁ ኃይል ነው። ይሄ ኃይለ ዘር የሚባለው ቅድሙን አይተናል። የውሃ ነፋስ፣ የመሬት፣ የነፍስ ግን ትንሽ ከፍ ያለ ኃይል ነው። የልብ ኃይል አለ። ከልብ የሚወለድ የቃል ኃይል አለ። የስትንፋስ ኃይል አለ። የልብ ኃይል ማለት የማሰብ ኃይል በሁለት መልኩ ነው የሚመራው። አንደኛው ነቃሃሌው ማለት ምንም የሀሳቡ መነሻ ራሱ ልክ እንደ ክብሪት የሚጫር ኃይል ነው ከዛ ደግሞ ቁርጥ ሀሌው የሚባለው ደግሞ ምትወስነው ማሰብ ብቻ። ለምሳሌ ሰው እኮ ምንም ነገር ሳይናገር በማሰብ ብቻ ኃጢያት ይሰራል አይሰራም? ምንም ሳይናገር ጽድቅም ትሰራለ፣ ምንም ሳትናገር ኃጢያት ትሰራለህ። በኢማጂኔሽን ብቻ ምን ያህል ኃይል እንደሆነ ገሃነም ሊያስፈረድብ ይችላል፣ ሀሳብ ብቻ። መንግስተ ሰማያትም ሊያስገባ ይችላል፣ ሀሳብ ብቻ። ስለዚህ በማሰብ ብቻ አካባቢዬን ሰላሙን ላሳጣው። እችላለሁ በማሰብ ብቻ በጥሩ ሀሳብ አካባቢን ሰላማዊ ላደርገው እችላለሁ። ነው የቃል ኃይል ደግሞ በጣም ከፍተኛ ኃይል ነው። ውሃ ለምሳሌ ጸልየህ የምትጠጣው ይፈውሳል። የምትናገረው ቃል ሰው ውስጥ ገብቶ ያሳምማል ወይም ይፈውሳል። አንድ ሰው አንተን ሰድቦ ሄደ። ተመልከት፣ እሱ ኃይሉን ነው ልኮ የሄደው። ግን እሱ ሁሌ ሲያሳምምህ ይኖራል። እንዴት ተናገረኝ! ከስንት ዓመትም በኋላ ወይ ጉድ፣ ያ ሰው እንዲህ ያለኝ። እሱ እኮ ወጥቷልና ያገብቷል። ስለዚህ እርግማንን በምርቃት ኃይል ነው ታሸንፈው የምትችለው። አይነት ነው ሌላው የስትንፋስ ኃይል ነው። እሱ በጣም ከፍተኛ ኃይል ነው እንደ ምናልባት ገዳም ያሉ ሰዎች ይጠቀሙበት ካልሆነ በቀር የከተማ ሰው እስትንፋሱ እንዲጠቀም ማለት አይቻልም። የምናስገባው የምናስወጣው በጣም ትልቅ ትልቅ ኃይል ላይ አለ። እንግዲህ ለምሳሌ በአጭሩ ለማስቀመጥ በሳይንሱ የተደረሰበትን በኛ ያለውን ነገር ላስቀምጠውና ወደሚቀጥለው ጥያቄ እንሸጋገር። ለምሳሌ የቀመር ተማሪዎቼ ፊደል ወ ላይ ሲገቡ ይሄን ኃይል ይማራሉ። ወ ማለት ያቅርጿት ይታወቃል። ክቧ ማለት ነው። አላይ አልፋ አለ አልፍ በአበገደ ሀወዘ ነው። ፓተርኑ ያው አቡ ጊዳ ወዞ የሚሉት ማለት ነው። አልፋ ነው በዩኒቨርስ ነው። አልፋ ቤት ነው። አልፋ ቤትን ሰራ ቤትን ሰራ ሰማይና ምድርን ፈጠረ ነው። ገ ደግሞ ገምልገ ነው። ኤነርጂ ነው። የኤነርጂ ግስጋሴ ያሳደረበት ነው። ደ ደግሞ አራተኛው ዲሜንሽን ነው። ወርድ ቁመት፣ ጥልቀት ነው። ራሱ መስመሩ ይታወቃል እና ታይም ይጨምራል ሀ ደግሞ ቺሃ ማለት ናት። ሀ ደግሞ አምስታ ኢተር ይሉታል፣ እኛ ግን ባህራዊ የነፍስ እንለዋለን። ያንደጅ ሲያልፍ ወደ የነፍስ ኃይሎችን መያዝ ይጀምራል።